ያስተሰርይልን ዘንድ ጸልዩ። አምላካችን ክርስቶስ በገዢዎችና መከራኞች ሁሉ ፊት ይቅርታና ምሕረትን እንዲሰጠን ልቡናቸውን ሁልጊዜ በቸርነቱ እንዲያራራልን ኃጢአታችንን የሚያስተሰርይልን ዘንድ ቹ አጠራትን በመከላከል ያሉትን ጌታ በሰላም ይጠብቅ ዘንድ በዓለም ሁሉ ስላሉ አብያተ ክርስቲያናትም መልካም ነገርን ያስቡ ዘንድ አብያታችንም ያስተሰርልን ዘንድ ጸልዩ። በክርስቶስ አምነው ከዚህ በፊት ስለሞቱ አባቶቻችንና ወንድሞቻችን እነርሱም የተቀደሱ አባቶቻችን ሊቃነ ጳጳሳት አባቶቻችን ጳጳሳት፣ አባቶቻችን የምሽ አባቶቻችን ቆሞሳት፣ አባቶቻችን ቀሳውስት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ ወንድሞቻችን ህዝባውያን አንደበችም ክርስቲያ ክርስቲያ ወገኖች ሁሉ በሞት ያለሁትን ሁሉ ጌታ እረፍተ ነፍስ ሲሰጣቸው ዘንድ የእኛን ማዲያት ያስተሰርይ ዘንድ ጸልዩ። የክርስቲያንነት ላም ተፈጸመላቸው ወገኖቻችን ጌታ የናርካቸው እስከ መጨረሻ ምቅታ ድረስ

ስለ አባ ማትያስ እንዲሁም ብፁዕ ስለሚሆን ሊቀ ጳጳሳችን ስለአባ የኑግ ስለ ሌሎችም ኤጲስ ቆጶሳት በየመዘረ ሀገር ስብከታቸው ጸንተው እንዲኖሩ እንዲጠብቅልን የእኛን ኃጢአት ያስተሰርይልን ዘንድ ጸልዩ። ክርስቲያን መባል ከሰውና ከእንስሳ ስለሚያቀርቡ ሰዎች ጌታ ይባርካቸው ዘንድ በስራቸውም እንዲጸሩ ይረዳቸው ዘንድ

ሐዋርያቱንም በብራቱንም ቀዳማያቱን የሚነበቡ መጻሕፍቶችንም በመስጠት የሚያገለግሉ በቤተ መቅደሱ ውስጥ ለሚያስፈልገው ነገር ሁሉ የሚያቀሩትን አምላካችን በሰማይ የበለጠ ዋጋ ይገብራቸው ዘንድ እኛን ኃጢአታችን ያስተሰርልን ዘንድ ጸልዩ። ስማቸውን በእያንዳንዳቸው እንድንጠራ ስለአዘዙን ለቤተ ክርስቲያናችን ሊቃውንት አባቶቻችን ታላላቅ አባቶቻችንን ጌታችን ይባርካቸው ዘንድ በባለሥልጣናቶቹም በሹማምንቱ ፊት በፈራጆችም አደባባይ ፍቅርን፣ መወደድን፣ ሞገስን ያደላቸው ዘንድ የእኛንም ኃጢአታችን ያስተሰርንን ዘንድ ጸልዩ። በደዌ ሥጋ በደዌ ነፍስ ስለ ደከሙ ከተቸገሩም ለባልቴቷም አባትና ለሞቱባቸው ወደዎች ልጆችና የተጨነቁ ሰዎች እርሻ አድረስ ዘንድ ለሰሩ፣ ለሚሸጡ፣ ለሚጓዙ፣ ለሚነግዱ ለተጨነቀችውም ሰውነት በማናቸውም ቦታ ሁሉ የታራቶ ይቅርላቸው ዘንድ እኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። በግዞት በምርኮ ተይዘው ለተጨነቁ አገር ለቀው ለተሰደዱ በሀጋንንት ታሽከላም ለተያዙ ሰዎች ጌታ ከግዞት ከባርነት ያወጣቸው ዘንድ ይቅርታውንም ሰጥቶ ነርሱን እኛግ ያዘን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ጸዩ። እደሳቸው ይቅርታን እየፈለጉ ክቡር በሆነ በዚህ ስፍራ ስለተሰበሰቡት ሁሉ የእውነተኛ አምላካችን

ተፈጽሟል ዘንድ ከእኛም የጠላትን መፈታተን ያርቅ ዘንድ ሰውነታችንንም ያድን ዘንድ ይቅርለን ዘንድ ኃጢአታችንንም ያስተሰርልን ዘንድ ጸልዩ። ጌታችን አምላካችን ራሱ ይቅርለን ዘንድ ምመናችንንም ተቀብሎ ይችን ሳምንት በዳህያና መሰላም ያስፈጽመን ዘንድ የትንሣኤውን ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንንም ያስተሰርልን ዘንድ ጸልዩ።